የበጎ ፍቃድ አገልግሎት ማለት በጎ አሳቢ ግለሰቦችና ወጣቶች በውስጣቸው ከሚሰማቸው ሰብአዊ አመለካከት በመነሳት ለሚኖሩበት ማህበረሰብና ለአካባቢ ደህንነት ያለ ትርፍ ፍለጋና ያለ ክፍያ ማንም ሳያስገድድ ገንዘባቸውን ጉልበታቸውንና እውቀታቸውን ተግባር ላይ የሚያውሉበት እንዲሁም ሌሎችም በመርዳት ከሌሎችም የሚማሩበት እውቀትና ክህሎት የሚቀስሙበት ተግባር ማለት ነው። የበጎ ፍቃድ አገልግሎት ስራን በሁሉም አካባቢዎች ተደራሽ እንዲሆን በማድረግ ህብረተሰቡን ተጠቃሚ ለማድረግ እየተሰራ ይገኛል። በ2017 2018 የክረምት ወቅትም በወረዳችን በርካታ የበጎ ፍቃድ አገልግሎቶችን በመስጠት ድጋፍ የሚሹ አካላትን ተጠቃሚ ማድረግ ተችሏል። በክረምት በተሰጠው የበጎ ፍቃድ አገልግሎት በበጎ ፍቃድ አገልግሎት ብቻ ከ6 7 ሚሊዮን በላይ ችግኞች ተተክለዋል። የእርሻና የአረም ስራ፣ የቤት እድሳትና ግንባታ ስራ፣ የትምህርት ቁሳቁስ የማሰባሰብ እንዲሁም በጤናው ዘርፍ የነፃ ህክምና መስጠት፣ የደም ልገሳና ህመምተኞችን በመለየት ህክምና እንዲያገኙ የማድረግ ስራ ተከናውኗል። ድጋፍ የሚሹ አካላትን በመለየትም ድጋፍ የሚያገኙበትን መንገድ ለማመቻቸት ሰፊ ስራ ተከናውኗል። የበጎ ፍቃድ አገልግሎት ስራ በክረምት ብቻ የሚሰራ ለመሆኑን በመገንዘብ ሁሉም ባለ ድርሻ አካላት የሚጠበቅበትን ሊሰራ እንደሚገባ የከላላ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መሐመድ ጋሻው ተናግረዋል። የበጎ አድራጎት ስራ የአንድ ሰሞን የሞቅ ሞቅ ተግባር መሆን መቻል የለበትም። ስራው ዘይ መሰራት አለበት። ተቋማዊ እየሆነ ይሄዳልም ቀጣይ ተቋም የሆነ ማህበራዊ አገልግሎት ተቋም እየሆነ ይሄዳል። በእኛ አገር ነባራዊ ሁኔታ ይሄን ግን ከአሁን በጀመር ነው ልክ አጠናክረን መቀጠል ይጠይቃል። ይሄንን ስንሰራ አብሮነትን፣ መቻቻልን እና ሰዋዊነትን የበለጠ የምንገነባበት ነው። እኛ ደግሞ ፓርቲና መንግስት ለሆነው ሰዎች ከህዝብ ጋር ልንገናኝ የምንችለው ይችላል ይሄንን ተግባር ስንሰራ ነው እውን ስናደርገው እውን እንዲሆን ሁላችንም ርብርብ ማድረግ መቻል አለብን፣ የሚል ሀሳብ አለኝ። የሆነ ሆኖ ለነበረን አፈጻጸም የወረዳ አመራሩ ቀላል ትግል አላደረግም። ታኪስ ውጭ አንዳንዱን እያንዳንዱ ሰው ጋር ሰው መጠየቅ በጣም ከባድ ነው። የቀበሌ አመራሩ ባለሙያው እኩል ተሳትፎ ይቀራል። ለቀጣይ ትምህርት እየወሰድንበት የበለጠ ማሻሻል ይጠይቃል። በጎነት ለራስ ነው የሚለውን አስተሳሰብ በማጎልበት የተጀመሩና ያልተጠናቀቁ የበጎ ፍቃድ አገልግሎት ስራዎች እንዲጠናቀቁና ድጋፍ የሚሹ አካላት ተጠቃሚ እንዲሆኑ አመራሩ፣ ባለሙያውና አጋር አካላት በትኩረት መስራት እንዳለባቸው የወረዳው ዋና አስተዳዳሪ አቶ ጌታቸው ደምሴ ገልጸዋል። በበጎነት የሚከፈለን ክፍያ ከላይ ስለሆነ ከዚህ ምንም ሳንጠብቅ የሰራናቸው ስራዎች ስለሆኑ አሁንም ብዙ አጠናክረን መቀጠል አለብን የሚለውን ሀሳብ ለማጠናከር ነው። የልብየ የሰራነው ስራ ጅምር ነው። ችግሩ ግን ጥልቅና ብዙ ተደራሽ አላደረግናቸው ነገሮች አሉ። እንደመነሻነት የጠቅመን ይችላል። ነገር ግን ፈልገን ያላገኘናቸው፣ ጀምረን ያጨረስናቸው በጣም ብዙ መልማት የሚፈልግ አካባቢ ያላለማ ነው። መደገፍ አካባቢ የሚፈልጉ እናቶች፣ አዛውንቶች፣ ህፃኖች እና በየደረጃ ያሉ ማህበረሰቦች ገና ብዙ መፈለግ ያለባቸው ብዙ መደገፍ ያለባቸው ገና ይቀረናል። ይህን ይቀረናል የሚለውን ነገር ይዘን እኔ ምን ሰርቼ ቀጣይ ይህን አካባቢ ያለውን ጥቅል የበጎነት ተግባር በመስራት አሁን ላለሁበትም ህይወት ለመጨረሻው ምን ላድርግ የሚለውን ነገር ሰው በየጊዜ ማሰብ አለበት። የበጎነት ሀሳብና እና ተግባር ስለሆነ ማለት ነው። ሰው እስቲ ያጠናክረው ውስ ገፋው አይደለም መጠበቅ ያለበትና የህሌና ስራ ስለሆነ በዚህ ልክ ሁላችንም ህሌናችንን አጠናክረን ማስከተል አለብን የሚለውን ሀሳቡ ስለም ተልቆ ብቻ የምሰጠው ላይ አንደኛ የወረዳ አመራራችን የሚካተው ተቋማት የጀመርናቸውን ጅምሮች መቶ ፐርሰንት እንዲያልቁ ያለምንም ወደ ኋላ ማለት አለበት የሚል የሚያሳውቅ የተጀመሩ አሉ። ከጤና አኳያ ብናይ ፈልገን ችግረኞች ናቸው ብለን አግኝተን የለየናቸው ግለሰቦች እና ህፃናቶች አሉ። እነዚህን ሰዎች እስከ መጨረሻው ምን አደረግንላቸው የሚለውን ነው የሚሰራው። ነው ተፈጻሚ እንዲሆን የጉልበትም፣ የገንዘብም፣ የእውቀትን ማስተዋጽኦ ማድረግ አለብን። እነዚህን እየፈጸሙ የቀሩትን ደግሞ እየፈለግ ደረጃ እየሰጠ ነውና አውቀን አስቀምጠናቸው ነገ ተነገ ወዲያ ላይ ለምንሰራው ነገር ሁሉ መፈለግ ሳይሆን አውቀናቸው መቀመጥ ደግሞ ያለባቸው ነው። ስለዚህ ምን ይፈለጋል? የጀመርናቸውን ማስጨረስ፣ ውጤታማ ማድረግ፣ ለነገ ቤት ስራ የሚሆኑ ደግሞ ከሁሉ መለየት ይላል ማለት ነው። ይህ መሰራት አለበት። ስለዚህ ጤና ላይ የጀምርነው በዛ ልክ መቀጠል አለበት የሚለውን ነገር በደንብ መወሰድ አለበት። ከግብርና ኮያ ግብርና ላይ በጣም ብዙ ስራዎች ሰርተናል። በበጎ ፍቃድ የተደራጁ ወጣቶች የተሻለ ስራ ይሰሩ አይደለም። ይሄ ስራ ማህበሩ እንደማህበር ተናክሮ እንዲቀጥል የሀሳብ ድጋፍ የሰራቸው ስራዎች ደግሞ ውጤታማ ሆነው በህዝቡ ዘንዳ የተሻለ መሆናቸውንና ጥቅማቸውን በደንብ ማስረዳት ተጠብቀውና ደግሞ ለአካባቢው ማህበረሰብ ጥቅም እንዲውሉ በግብርና ዙሪያው ደግሞ የተሻለ ተፋሰስ ጥበቃ ሳይቀር የሰሩ ስራ። ስለዚህ ያ በዘላቂነት የጠበቀ ሆኖ ለአግሮ ዳግሮ ኢኮሎጂ ለአፈር መሸርሸሩ ለውሃ መያዙ እያደረገ ያለው ጥቅም መረጋገጡ በደንብ ክሎዝ መከታተል አለ። የተጀመረ የቆመ ስራ መሆን የለበት። ስለዚህ ዋናው ትላችን ምንድ ነው? የማስቀጠል ቀጣይነቱ የተረጋገጠ ስራ መስራት አለበት ማለት ነው። ስለዚህ ጀምሮ የቆመ ሳይሆን የበጎነት ስራ ስለሚሆን ጌታቸው ይኑር አይኑር ዋቴ በየቀበሌ ያለ አመራር ይኑር አይኑር ማንኛውም ባለሙያ ይቀር አይቀር ተግባሩ ግን ቀጣይነት ሊኖረው ይገባል የሚለውን ነገር ወስደን ቀጣይነቱ ላይ ሁሉም ሰው መረባረብ አለበት ማለት ነው። ስለዚህ የከሌ የምንለው ሳይሆን የሁሉም ነው ነው። ስለው መሬት ላይ ያለው ተግባር ነገ ተደጎዳ ላይ በበጎ አድራጎት የተፈሰመ በጎነቱ የተመሰከረለት፣ ህዝብ የሚመሰክርለት ተግባሩ መቀጠል አለበት የሚለው ነገር በሚዘውጡ ነው ነው ስለዚህ ጊዜ የምንሰጠው ተግባር አይደለም። ለዚህ እርብርብ ማረግ ሁላችንም የቤት ስራውን ጊዜ መስራት፣ በዛ ልክ እየሰራ ስንሄድ የበጎነት ተግባር ስር እየሰደደ እየለመለመ ማህበረሰቡን በዛ ልክ እየተረዳን ይሄዳል። የሚሰጠን መስጠቱን ይቀጥላል። በጉልበቱ የሚደግፈው እየደገፈ ይሄዳል። እየታየ ስለሆነ ማለት ነው። የተቸገሩ አካላትን መርዳት ሰዋዊ ባህሪ በመሆኑ ተጠናክሮ መቀጠል እንዳለበት የወረዳው ኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊና ምክትል አስተዳዳሪ አቶ አለባቸው ዳውድ ተናግረዋል። ሰው የመሆን መገለጫው አንዱ በጎነት ነው። ሰው መሆናችን ከሌላው አኒማል የሚለየው ወይም ከሌላው እንስሳት ሰው መሆናችን ብቻ ልዩ የሚያደርግም ለሌላው ማሰብ መቻላችን፣ ከኛ በታች ላሉት ማሰብ መቻላችን፣ ከኛ በላይ ላሉት ደግሞ መመኘት መቻላችን ነው። በጎነት የታይታ ስራ አይደለም። ከውስጥ የመነጨ ነው። የስነ ልቦና ግንባታ ስራ ነው። የአእምሮ ልማት ነው። እና በጎነት ይሄንን መሰረት አድርጎ ሌሎቹን ጓደኞችን እንዳሉት፣ በተለይ በፓርቲያችን አንዱና ትልቁ ሊሸድ ሰው ተኮር መሆን መቻል አለብን። መደጋገፍ መቻል አለብን። ሰው ለሰው በጎነት ማድረግ መቻል አለበት። ቅድም ሸጀማል እንዳሉት ከቡና መጠጣት ጀምሮ ድሮኛ ልጅ ሁነን እኛም ስናድግ ሰው ሲመጣ ትልቅ ሰው ፈረስ ጋልቦ፣ ወሙን በቅሎ ጋልቦ ትልቅ ሰው ሲመጣ መንገድ ዳር ቁጭ ብለን ከሆነ ተነስተን ነበር ምናደርገው ማለት ነው ዛሬ ግን ተነስተና አሳልፍ የነበረው ዛሬ ግን ያለ ልጅ ደግሞ ወይ ድንጋ ነው የሚከረጥበት ወይ ደግሞ እንደገና ደግሞ ሳር ነው የሚያደርግበት እንዲወርቅ ማለት ነው። ይሄ የሴታችን መበላሸት ነው። ይሄ ከታች ከአስተዳደጋችን ጀምሮ ከቤት አስተዳደጋችን ጀምሮ ያለው ብልሽት ነው። ስለዚህ አላፊ ስንሆን ለልጆቻችን ላፊ አላፊ አይደለም ልጆቻችንን በጥሩ አክላቅ የማሳደግ ግዴታ አለብን ማለት ነው። ግዴታ ሳባሪ እንዲሆኑ፣ አዛኝ እንዲሆኑ፣ ሩህሩህ እንዲሆኑ፣ ፈጣሪያቸውን ፈሪ እንዲሆኑ፣ የገፉ ሰዎችን እንዲፈሩ አድርግ ማሳደድ መቻል አለብን እና በዛ ልክ አንዱ የሴት መሸሸናችንን ጭምር ሊያስታርቅ የሚችል በጎነት ነው ማለት ነው። የበጎ ፍቃድ አገልግሎት ስራው የተቸገሩ አካላትን ከመርዳት ጎን ለጎን ዜጎች እኩል ተጠቃሚ እንዲሆኑ መንግስት ትኩረት አድርጎ እየሰራ መሆኑን የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መሐመድ ጋሻው አስረድተዋል። አገር ለዜጎች ማበረከት ከሚገባት እና ሁሎችም ዜጎቿ ፍትሀዊ ተጠቃሚ እንዲሆኑ ከማለት እና ከመሻት የመነጨ እንደሆነ መገንዘብ አለብን መጀመሪያ ማለት ነው። ይሄን የተገነዘበ አመራር ይሄን የተገነዘበ የመንግስት መዋቅር ይሄን የተገነዘበ ባለሀብት ይሄን የተገነዘበ ህዝብ ፍትሃዊነት እንዲረጋገጥ እና ዜጎች እኩል ተጠቃሚ እንደሆኑ ይሰራል። ይሄ ካልሆነ ለማህራ ግብር የሆነ ክረምት ሲመጣ በጎ ፍቃድ ብለን ብቻ በማንሳት ብዙ ተጠቃሚ ማድረግ አይቻልም ማለት ነው። መነሻችን ይሄ ይህንን ታሳቢ አድርገን ይሄን የበጎ ፍቃድ ፕሮግራም የጀመርነው እና በመንግስት በኩል ገና ይቀጥላል። ገና አልጀመርነውም ማለት ይቻላል። በተለይ ደግሞ እንደኛ አካባቢ ብዙ ልንፎክርበት የምንችለው ስራ ሰርተናል ተብሎ አይወሰድም። ምክንያቱም ዜጎች ስለሚጠበቅ ስለ ማግኘት መብታቸው ስለሆነ ይህን ታሳቢ ያደረገ ስራ መስራት የመንግስት ኃላፊነት ስለሆነ መንግስት ሆነን እስከ ኖር እስከመራን ጊዜ ድረስ ሌሎች ዜጎች የሚጠቀሙበት ነባራዊ ሁኔታ መፍጠር እንደ ግዴታ የምንወስደው ነው ማለት ነው። ስለዚህ ከዛ ጋር ተያይዞ የዛሬው ውይይታችንና ዛሬ የተገናኘ ነው። አንዱ እስካሁን የሄድንበት የበጎ ፈቃድ አገልግሎት ስራ

ጥንካሬና ጉልበቶቻችንን እንድናይ በሂደቱ እስካሁን ለነበረን አፈጻጸም እውቅና መቸር። እውቅናው አንዱ ይሄን የበጎ አድራጎት ስራ እስከዚህ ድረስ ፈጽመነዋል፣ የጋራ ድላችን እና የጋራ ውጤታችን ነው የሚለው ሁለተኛው ደግሞ በተናጠ እንደ ተቋም ሊሆን ይችላል እንደ ግለሰብ ሊሆን ይችላል አስተዋጽኦቸው ላቅ ያለ ነበር የሚለውን ማሳየት ማነሳሳትና ቀጣይ የተግባሩ አካል እንድንሆን ለማድረግ፣ ሁለተኛው በዚህ ውስጥ ሆነን የበጎ ፍቃድ አገልግሎት ስራው የማይቋረጥና ቀጣይነት ያለው መሆኑ እንድንገነዘብ ስለዚህ የበጎ ፍቃድ አገልግሎት ስራ የክረምት ስራ የሁለት ወር ስራ ብቻ ሳይሆን ቀጣይነት ያለው ነው። ይህን ደግሞ ስንሰራ ሁሌ ከላይ ወደ ታች ተሄዶ ብቻ በሚደረግ ድጋፍ በሚደረግ ፊት ብቻ በጎሰር መቻል የለብንም። እታች ያለነው አካሎች ደግሞ ተግባራትን መስራት መቻል አለብን ማስቀጠል አለብን የሚለው እምነት እንድንወስድ ስለሆነ ይህንን በዝልክ መረዳት ይጠይቃል። ይህን ከተረዳን አሁን የነበረው አፈጻጸማችን ምን ይመስላል ካል እውነት ለመናገር አዲያጊ ነገር አለው ከአምናው ከሀቻም ነው እንድህያል በዚህ ዓመት ተጋሻል ያለ ተግባር ተግብረናል። እኛ ግን የላቀ ተግባር ለመተግበር የተቀመጥን ነው። የላቀ ሞከር ነው ብለን የምናቆመው ሳይሆን ከዚህ ያተሻለና የተቸገሩትን ችግር የሚፈታ ተግባር የምንሰራ መሆን መቻል አለብን። በዚህ ልክ የጀመርናቸው ስራ ጥሩ ናቸው ብለን እንወሰድ አቅም ስለሚሆኑ ግን ደግሞ አሁንም ጉድለት አለ የሚለው እንደ አመራር ገባ ለማ ይቦወሰም ይቻላል። የበጎ ፍቃድ አገልግሎት ስራው በበጋ ወራትም ተጠናክሮ እንዲቀጥል አመራሩና ባለድርሻ አካላት የጋራ መግባባት ላይ በመድረስ የበጎ ፍቃድ ስራውን በመደገፍ የተሰጡ ሀሳቦችን ወደ እናንተ በማድረስ ዝግጅታችንን እንቋጨን። መልካም ጊዜ። ከጅምሩ ብልጽግና ፓርቲ ለሰው ይቆማል ሰው መሰረት አድርጎ የሚሰራ ፓርቲ መሆኑን የሚያመለክት ይሄ ግልጽ ነው። ይሄንን ደግሞ በአቅማችን ልክ አዲስ አበባ የሚሰራውን ከላላ ላንሰራ ይችላል። እውነት ለመናገር አዲስ አበባ ላይ ምን አይነት ስራ ይሰራል እያየ ነው ነው በሚዲያ ስንትንባ ይታበሳል እያየ ነው ነው እኛም ደግሞ በዛው ልክ በተለይ ጤና ላይ እውነት ለመናገር እየተሰራ ያለው ስራ ቀላል አይደለም። እኛም ማናቃቸው ማህበረሰቦች ፈልገው በማግኘት እና የነን ማህበረሰብ ለአመራሩ ለአካባቢው ሕዝብ በማሳየት በማስተዋወቅ በኩል ትልቅ ስራ እየተሰራ ነው። ልጓማ ላይ በርካታ ችግር አለ ማህበረሰብ ውስጥ ያን አሳይተውናል። ልጓማ ላይ ያሉ የጤና ባለሙያዎች እንድና ያደርገውናል። ካየን በኋላ በምንችለው እንድንደግፍ እንድንሰራ አድርገውናል። እውነት ለመናገር አሁን ልጓማ ላይ ሶስት ህፃናት በኦቲዝም ተጠቅተው ያለባቸውን ችግር በሚገባ አገብተን አይተናል። ታክሞ መዳን አይቻል፣ ነገር ግን ለእነሱ ምንድን ነው መርዳት ያለብን። እንደተባለው ውልቸር ያስፈልጋቸዋል። እንደተባለው አባታቸው የሃይማኖት መሪ ናቸው። ሀብታ ምንጭተው ለቤተሰብ ቀለብ መቀለብ አይችሉም። እናቲቱ እነሱን ይዛጉጅ ብላለች። ለእነዛ ማህበረሰቦች ዘላቂ የሆነ ሀብት ፈጥረው ልጆቹን የሚያስተዳድሩበት ሁኔታ መመቻቸት አለበት። የስድስት ወር ቀለባ አመቻችተን ላቸዋል። እኔ ከረካው ስራ አንደኛው ግብርናን በዚህ አጋጣሚ ማመስገን ፈልጋለን። የስድስት ወር ቀለባ መቻችተን ስናደርስላቸው እነሱ ላይ የነበረ እርካታ እጅግ በጣም የተለየ ነበር። በዚህ መቆም የለበትም። ዘላቂነት ያለው ድጋፍ ያስፈልጋቸዋል። ተከታታይነት ያለው ድጋፍ ያስፈልጋቸዋል። በሌላ በኩል ከጤና ጋር ችግር ያለባቸው አሉ። አንድ እናት የዘጠኝ ወር እርጉዝ ይመስላሉ። በጣም ስተዋቸው፣ ግን እጢ ነው ሆዳቸው ውስጥ ያለው። ለምን አልታከሙም? ሌላ ችግር። እኒያ እናት መታከም እንዳለባቸው እዛ አካባቢ ያለው ጤና ባለሙያዎች ጋር ወደ ህዝቡ ገብቶ ድጋፍ አፈላልጎ መታከም እንዳለባቸው ተነጋግረናል። እስከ ጥቁር አንበሳ ድረስ ሄደው መታከም ያለባቸው ማህበረሰቦችን፣ ህፃናትን፣ ወጣትን ለይተዋል። ገንዘብ እያፈላለጉ ሀብት እያፈላለጉ ነው ያሉት እና በዚህ ልክ ለህዝብ መድረስ እንዳለብን፣ ብዙ ስራዎች መስራት እንዳለብን ያመለክታል። በሌላ በኩል የተጀማመሩ ግንባታዎች አሉ። እነሱ መጠናቀቅ አለባቸው። ባለፈው ዘመናት እንዲህ አልነበረም። አልሐምዱሊላህ አሁን ዛሬ ስንመለከት ባለሙያዎችም ሆነ ባለስልጣኖችም ሆነ ወረድ ብለው እዛው መሬቱ ጋር አብረው እያየናቸው ስለሆነ አልሐምዱሊላህ እንላለን ማለት ነው። በጣም ደስ ብሎኝ ነው ልጅ በተግባር ማሳየት ዋናው ትልቁ ነገር ስለሆነ ማለት ነው። ምክንያት ይሄን ያልኩበት ረሱሉላህ ሰለላሁ ዐለይሂ ወሰለም እንዲናሩት ኩሉ ራኢን መስዑልን አራእየት እዩ ሁሉና ስራእይ ነው። ባለስልጣን እረኛ ነው። ሀታ ባወራሳይ ሳይቀል እረኛ ነው። የቤት እማቤት እረኛ ናት ለቤቷ። ይህ ሁሉ እረኛ እረኝነቱን ካልተዋጣ የታቸው ለወረዳው እረኛ ሲሆን አንተ በተሰጠው ቢሮ በሙሉ እያንዳንዱ ሁሉ እረኛ ነው፣ ጠባቂ ነው ማለት ነው። ይህን ጥበቃ ሳትወጣ ስቀል ግን አላህ ዘንዲያ ተወቃሽ ስለነበር ይሄንን አሁን እንዲህ አድርገን አሁን ነጭ ያነሳሳቻቸው ልብ አይነካም ልብ አይሰብረም? ከዚህ የበለጡ ደግሞ ስንቶቹ እስንት ቦታ ገባ ብለን ብናይ ስንት ቤት የሚቆጥራቸው ስንት ደካሞች አሉ። እነዛን ሁሉ መታየት የዚህ ድርሻ ይሆናልና እንደው አንዲት ነገር ልንገራችሁ። እንዲህ መተባበር፣ እንዲህ መተጋገዝ ያለፈ ዘመን እኛ እኮ ጌቶቻችን አያቶቻችን፣ ቅማቶቻችን እኛ ላይ ሲደርስ ነገሩን አላህ ይመልስልን እንጂ እንዲያደረገብንን ሳናውቀው በምን እንዲሆን አልገባንም እንጂ ቢገባንም፣ ለነገሩ ግን ያው ምንም ማድረግ ስለሌለብን ታላይንታ ኸይሩ ማለት ነው። ቡና እንኳ ሲጠጡ ብቻቸውን አይወርድላቸውም ነበረ። ከቡና አነሳል እንዴ ቡና ውሃ በጥብጦ ቡና ይችል ጥቁር ቡና ሲቀምሶት ብቻቸውን አልነበረም፣ ከሰው ጋር ነበረ፣ ከጎረቤቱ ጋር ነበር። እየሊት የሌለችም ዛሬ ጀበናውን ትፈታ የምታኖር እናት ነበረች። በቃ ለምን አለ ጎረቤቷ ቡና አልወርድላት ብሎ አለ ወንዲሙ አለህቷ። እንዲህ አይነት እሴት፣ ባልና ሚስት ያለው መከባበር ምን ያክል ነበር? ታያላቸው አይደል? እኛ ቁጥሩ እንዴት አይነት አይሆናል። በጣም ባለታሪክ የነበረ ሰዎች። አንድ ሰው

ሄራም ታገኟታላችሁ። መቼም የማይሞት የለም እሱ ባለስልጣን አይፈራ መለካ ሳይቀር ይሞታል። ሁሉ መጀመሪያ በጎነትን ለአላህ ሰባል። እዚህ ተቀረጠ አልተቀረጠ መቀረጡ ጥሩ ለሌላ ነገር ስለሆነ ይታወቅ ይገባኛል። ነገር ግን አላህ ዘንጋ አንዷም ስለማቀር ትመዘግባለች። እና እኛ ጥሩ ጥሩ ሆኖ ለብሰን እኛ ጥሩ ጥሩ ሆነን ሰውን ወዲያ ጥሩና አጥናቶ ለበለው እኛ ታላዘንለት እሱ ምንም ይከፋል። እና እንደዚህ ይሄን ማለት ወቀሳ ሳይሆን ወደፊት እንዲቀጥልበት ይሄ የሚያምር ስራ ነው። ጥሩ ስራ ይዛችኋል። አንዲት አትክልት መትከል እኮ ነገ ት ቦታ ብትባል ዛሬ አንዲ ሸጀር

ለሰላሳ ዶሮ ስንት ይደርሳል? አለው አባት ቤቱ ገምና አራት ለመልስ ብቻ። አይ ይሄማን ያለቃቀማቸው ፍጥነት ነው አሉ እንጂ። እና ለመልስ ብቻ እንዳይሆን ሁሉም ነገር ተግባሩ ላይ ይሁን ነው ምለው። ወሰላሙ አለይኩም አስወስነው የሄዱበት ርቀት ስላለ ልክ እንደዛ ማንንም ሳንጠብቅ ይሄን በጎ የሆነ ስራ አቅደን አልመን እንድናጠናቀቅና በአጭር ጊዜ ለድሆች እንድናስረክብ ጥቅ መመሪያ እንዲሰጠን ለማለት ነው። አመሰግናለሁ። ثم الحمد لله رب العالمين እስካሁን ድረስ አላህ በሚሰራቸው ነገሮች ሁሉ የሆነ መረጃ ስላለ ። <trendy language>

አሁንም ለዚህ ላደረጋችሁት ቅድሚያ መንግስቱን አብሮ አላህ ያቆየን በሰላም እናንተንም አብሮ አላህ ለዚህ ያብቃል። እና ሰላም አላህ አድርገን ቅድሚያ ሁሉን የሚቀርመው ሰላም ነው። ኢትዮጵያን ሰላም አላህ ያርግልን። ኢትዮጵያ ሰላም ትሁን። ሰላም ውስጥ አብረን የምንኖር የምንቆይ አላህ ያድርገን። በተለይ በተለይ አብይ አህመድን በቀኝም በግራም ያለው ውስብስብ ተፊትም ከኋላም ያለው ውስብስብ ረበል ዓለሚን ብድግ አለህ አድርግለት። ውስብስቡ ይነሳ። ተፊትም ከኋላም አላህም ነቢዩም ከሱ ጋር ላይ